በዳፍቴ ዲህኒ ራህመተ ኬቲኒ ቲክቶክ ሀሳብ አስጨርስም። ይሄ ሁለተኛ ቪዲዮ ነው። በአልሽ አረብ ሀገር ሆነሽ ሊሆን ይችላል ኢትዮጵያ እንካያሰረሽ ሊሆን ይችላል የመጣሽው፣ ብቻ ቤተሰቦችሽ ከአንቺ እርዳታ በሚፈልጉ ሰዓት ታሞ ሊሆን ይችላል፣ ተቸግሮ ሊሆን ይችላል፣ የሆነ ነገር አስፈልጓቸው ሊሆን ይችላል። ከአንቺ እርዳታ በሚፈልጉበት ሰዓት እንደዚህ ቤተሰቦች እኮ እንደዚህ እንደዚህ አሉኝ ብለሽ ስትነግሪኝ ነው። ሚያኮርፍሽ ከሆነ ወይ ደግሞ እነሱ እንደዚህ ካደረግሽ እኔስ ምን ላደርግ ነው፣ እኔስ እንደዛ ለቅ ለምን እንደዚህ ታደርጊያለሽ ብሎ ጓምል ከሆነ እሱ ባል አይደለም ያገባሽው ማሙሽዬ ነው። እሱን ጡንጡ አስገዥለትና ፓንፐርስ ገዝተሽለት ተንከባከቢው። አንድ ፊቱን ማሙሽ ገና ልጅ እያሳደግሽ ነው፣ ባል አይደለም ያገባሽው። አረብ አገር ያላችሁ ሴቶች ደግሞ በፍቅርም ሊሆን ይችላል በትዳርም ሊሆን ይችላል አብራችሁ እየተጨመላለቃችሁ ያላችሁት ወንድ የምትሰሩትን ብር እንዳለ ለሱ አስረክባችሁ የካርድ እና የትራንስፖርት መጥኖ የሚሰጥሽ ወንድ፣ ቤተሰቦች ጋር ልደውል ነው ስትይው ይሄ ይበቃሻል ብሎ 15 20 ብር የካርድ የሚሰጥሽ በራስሽ ብር ላይ ሀላፍትና እንዲኖረው አድርገሽ ላይሽ ላይ ሾመሽ ቁጭ ያልሹ፣ ቤተሰቦችሽን የዘነጋሹ ቤተሰቦችሽን የረሳሽው፣ ወይልሽ። ይሄ ማሙሽ እድሜ ዘላለምሽን አብሮሽ አይኖርም። የልጆች አባት ሊሆን አይችልም። ይጫወትብሻል። አንቺን ኮልኮሌ ካደረገች በኋላ ኢትዮጵያ ገብቶ ዘና ብሎ ያገባል። ገና አፍላ ዕድሜ ላይ ያለችዋን ሴት ያገባል። ይብላኝ ላንቺ ቤተሰቦችሽ ለለወጥሹ፣ ህይወትሽን ለረሳሹ፣ ለምን እንደወጣሽ፣ ለምን እንደምትሄጂ፣ የት እንደምትሄጂ ለማታቂ ይብላኝ። ከዛ በተረፈ እኔ አንድ በጣም የሚያሳስበኝ ነገር ብኖር ደግሞ ሰው ተቸገርኩ ስላችሁ የምትረዱ ሴቶች፣ ሰው የሆነ ነገር ሆንኩኝ እውነት ይሁን ውሸት ይሁን የማታጣሩ ሴቶች፣ አረብ አገር ስንመጣ ሩዙ ይሁን ውሃው ይሁን እንደዚህ ሆዳችንና ጭንቅላታችን ያንበጫበጨን። እኔ ልገባኝ አልቻለም። አሁን ፋሽኑ ንካ ሆኗል። በስነ ስርዓት ከረባቱን አሳምሮ ሱፉን ለብሰው ይልና ጀነን ብሎ ንካ ያስራል። አምጭ ብር ይላታል። መሬት ልገዛ ነው ቤት ልሰራ ነው ቢዝነስ ልጀምር ነው። ከዛ አንተም ተንቀሳቀሳ ስትሉ ደግሞ ይሄን ነገር እያንቀሳቀስኩ እንዴት እኔ ስራ ስራለሁ? ቢገባችሁ ኖሮ ንካ አስራችሁ አግብታችሁ አረብ አገር ላይ የምትጨመላለቁ ሴቶች ከወንድ ጋር እናንተ ናችሁ እንዳናገባ ያደረጋችሁን እናንተ ናችሁ ቆመን እንድንቀር ያደረጋችሁን ለጊዜ ቢሆንም ማለት ነው ምክንያቱም ብር አስለመዳችኋ ወንዱ ብር ለምዷል ምን ያህል ኧረ በእግር ሰርተሻል ነው ምን አለሽ ነው እኔ የወንድን ቦታ ተክተናል እኮ አልታወቀንም እንጂ ብር እየሰጣችሁ ማሙሽን እየቀለባችሁ ሀያ ዘጠኝ ሰላሳ ዓመት ሆናችሁ የሀያ አንድ ዓመት ልጅ እያገባችሁ ሴቶች ተዉ እዘኑ ልለኛ ለራሳችሁ ሕይወት ተስፋ ቆርጣችሁ ካላዘናችሁ፣ ብር እስካለኝ ድረስ ወንድ ከኔ ጋር አይኑር፣ ብር ከሌለኝ ደግሞ ጥሎኝ ሄድ ብላችሁ እንደዛ አይነት ሕይወት የምትጀምሩ ከሆነ ለእኛ እዘኑ። እኛ ብር መስጠት የማንፈልግ ዱንቡሎ ዱዲ መስጠት የማንፈልገው ሴቶች ቆመን መቅረታችን ነው በዚህ አይነት ምክንያቱም ቤት አላት መኪና አላት ሆኗል ነገሩ። ባንክ ቤት ስንት አላት አረብ አገር ምን ያህል ሰርታለች ሆኗል። ይሄ ሁሉ በእናንተ ምክንያት ነው የሚገባችሁ ኑሮ በእናንተ ጅልነት እና የዋህነት ነው እና ቤተሰቦች በመቀጠል ደሞ ጥያቄ አለ። ጥያቄ ምንድነው? የምር ነው፣ አንቺ ወደ እስልምና የመጣሽ ወይስ የክርስትና እምነት ተከታዩ ወንድሞችሽ ወይም ደሞ እህቶችሽ ስላንቋሽሹሽ ነው? ወይስ ስላዋረዱሽ ስለሰደቡሽ ነው? አንዳንድ እህቶች እህቶች፣ ግን ሱብሃነ አላህ፣ አላህን አትፈሩ። እድሜ ልካችሁ እንደፈለጋችሁ ስጨፍሩ፣ በቤታችሁ እኮ አይደለም ሚዲያ ላይ የወጣችሁ እንደፈለጋችሁ ስጨፍሩ፣ ስዘንጡ፣ ድንበር ስታልፉ ትቆዩና የሆነ ሰው ሰለመ ሲባል መልስ ለመስጠት ሂጃባችሁን አስራችሁ ትወጣላችሁ። አላህን አትፈሩም። ይህ አሁን አንቺ መጠየቅ ያለብሽ ጥያቄ ነው። ምን አገባሽ አሁን እዚህ ውስጥ አንቺ አይመለከትሽም እኮ። ይህ እኮ በእሷና ነው በአላህ መካከል ያለው ጉዳይ ነው። እኛ መመልከት ያለብን የውጭ ዛሂሩን ነው፣ ግልጹ ነገር ነው። እኛ ምናየው ውጭ እሷ ያለችውን ላኢላሀ ኢልላላህ ብላ መሐመድ ረሱሉላህ ብላ ምስክርነት ቃሏን ሰጥታ ወደ እስልምና መግባቷን ነው። እኛ ዱአ እናደርግላት አለንም፣ አላህ እንዲያጸናት፣ አላህ ጠንካራ እንዲያደርጋት። በአለማችን መጥፎ መጥፎ ሰዎች ፊልም ሲሰሩ የነበሩ አላህ ሲያምጹ የነበሩ ከባባድ ወንጀል ሰውን ሲገሉ የነበሩ ሰዎች አይደሉም እንዴ? በመጨረሻ አላህ እና ለምንድነው የመጣሽው? ከክርስቲያኖች ተገለሽ ነው ወይ? ልጆች ይስራን ቋሸሹብሽ ነው ወይ? ይሄ አንቺ ጥያቄ ነው አንቺ መጠየቅ። ምን አገባሽ አሁን እዚህ ውስጥ አንቺ። አላህን አፈሪም። እንደፈለጋችሁ ስትሆኑ ትቆዩና የሆነ ሰው ሰለመ ሲባል ሂጃባችሁን ቂም አድርጋችሁ አስራችሁ መልስ ለመስጠት ሰላም አለይኩም ወራህመቱላሂ ወበረካቱሁ ብላችሁ ትመጣላችሁ። በጣም ያሳዝናል والله ምን እንደሆነ ቅናት ነው ወይስ ለሰዎች ያላችሁ የወረደ አስተሳሰብ ነው፣ መጥፎ አስተሳሰብ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ግዜ የሆነ ሰው ሰሃቦችን እየገደለ የሚያስቸግር በጣም ሙጅሪ መጣም መጥፎ ሰው ነበር። ሰሃቦቹን በገቡበት ገብቶ ለቅሞ የሚገላቸው ማለት ነው። ከዛ ይህ ሰው አንድ ሰሃባ ተከታትሎት ተከታትሎት በመጨረሻ ደርሶበት ሊገለው ሲል ላኢላሃ ኢላላ ሙሐመድ ረሱሉላ አለ። ይህ ሰሃባ እንደዚህ ስላላልተውም ገደለው። ይህ መጥፎ ሰው ምክንያቱም ሰሃቦችን ያሰቃየ ነው። ነቢዩን አዘም የሚያደርግ ሰው ነው። እንዴት ላላ ላ ይላል? እኔ ሰይፌ ፈርቶ ነው ብሎ ገደለው። ከዛ መጣና ለነቢዩ ሰለላሁ ዓለይሂ ወሰለም ወሬው ነገራቸው። ልክ ሊገለው ስላላ ላ አለ፣ ግን ገድየዋለሁ አላቸው። ኣቀተልተው ባዕዳን ቃለ ላኢላሃ ኢላላህ አሉት ላኢላሃ ኢላላህ ካለ በኋላ ገደልከውን ኣው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሱ ኮ የምሮ አይደለም የኔ ሰይፌ ፈርቶ እንዳይሞት ፈርቶ ነው እንጂ ላኢላሃ ኢላላህ ያለው የምሮ አይደለም ቀልቡን ከፍታ ይተዋሃል ወይ ነው ያሉት ነቢዩ ይህ ኮ ሂሳባቸው አላህ ሱብሓነሁ ወተዓላ ዘንድ እኛ ውጭ ያለው ነገር ነው የምናየው መግደል ኣልነበረብህም ቀልቡ አላህ ነው የሚያውቀው አላህ ሊያጸናው ይችላል እንዴት ላኢላሃ ኢላላህ ካለ በኋላ ትገለዋለህ ብሎ ሰሃባውን ተቆጡት አሁን ሚዲያ ላይ ያላግባብ ንግግራቶች የምትናገር ሴት እስልምናን ተቀበለች ብላ ሱብሃንአላህ፣ አላህ በቤቱ እንዲያጸናት አላህ ጠንካራ እንዲያደርጋት አላህ እንዲያግዛት፣ ከሰይጣን እንዲያርቃት ዱአ ማድረግ ነው እንጂ እንደዚህ አይነት የወረዱ የወረዱና የማይረቡ ንግግራቶችን አትናገሩ። አላህ እንድትፈሩ ይገባል። ነገ ሸሃዳ የሚይዝ ሰው እሷ እናደርጋለን። ኡስታዝ ፈርሃን ሷ ሸሃዳ እንድትታዝዝ እናደርጋለን